ተዋበች ማናት ግንግታይች ድምፅ ብዙ ሰዎች እንዴት ነው የጄጄ ብቻ ነው ወይ ወይስ ውስጡ ውስጥ ነው ምንድን ሰላም መገናኛ፣ ፕሮግራማችን ጀምሯል። እንግዲህ በመገናኛ እየተገናኘን የሆድ የሆዳችንን የምንጫወትበት ፕሮግራማችን ነው። በዛሬ መገናኛ ፕሮግራም ሙዚቀኛ፣ የፊልም ባለሙያ፣ ድርሰት ጸሐፊ ጄጄ እንኳን ደህና መጣህ። ጄጄ እንደምን አለህ? አለሁልህ። ስለመጣህ ደስ ብሎኛል። እኔም በጣም ደስ ብሎኛል ስለመጣሁ። ይህን ድምፅ ብዙ ሰዎች እንዴት ነው የጄጄ ብቻ ነው ወይ ወይስ ውስጡ

አግበሰ በስኩት አግበሰበስኩት ድምጻቸው የወፈረ ከኔ ጋ የሚቀርቡ ጌታቸው ካሳ፣ ሸቴ፣ ተሾመ፣ ምትኩ ማህሙድ አህሙድ ሚሊኮስ ናቸው ምናም ብቻ አግበሰበስኩት እና ሁሉም ደሞ ካልሰራው ደሞ ይጠፋ እየጠፋ ይመጣል ይጠፋል። እና ብቻ የጀመርኩት በቲያትር ነው። ብዙ አልሰራበትም። አራት የሚሆኑ ቲያትሮች በአንድ አመት ሰርቻለሁ ኢትዮጵያ እስከመውጣት በፊት አንድ ይዘው የወጣውም ቲያትር ነበር። ኖ ይዤ ወጥቼ ያለው እዛ ሆኜ ነው። የቴድሮስ ራእይ ቴድሮስ ራእይ ይዘውት መጥተው አለምፀሐይ ወዳጁ ነበር ጅ እንትን የምትለው እሷ ቤት በአጋጣሚ ሄጅ፣ የሚደንቅ ነው አለምፀሐይ ጋር መሆኑን አላወቅኩም። እናያረገው ና ሰፋ ምናምን ላገኛቸው ሄድኩትነ አከዚህ የሚጀምረው ስቶሪው ስለ ቲያትሩ ምንም ታውቀው ነገር የለም ነው። እዛ ሰራ ነበር፣ እዚህ ሰርቻለ አራት አይ እዛ ከመጣ በኋላ አንተ ዛ ከሄድክ በኋላ እነሱ ይዘው መጡ ቲያትር እነ ቴዲ ቴዲ አስተምሮኛል። ፋዘር ጋር ለሁለት ወር እና የሚያደርገኝ የመጨረሻው ያስተማራቸውን ሲሰበስብ

እና ወደ ብዙ ብዙ ስቴቶች ዞሮ ና ባይገርም፣ ብዙ የሚዚካል ድራማ ነው። እና ሚዚካል ድራማ እንትን አለ፣ የሚፎከሩ ምናምኖች አሉ። እነሱን ሁሉ እንትን ነበር በሲዲ ነበላቸው ቴንቦ በሙሉ አካፔ፣ አብዛኛውን አካፔ ላልኩት በራሴ በድምፄ ማለት ጭራሽ አሪፍ ኤዲሽን ሆነለት። ወንዲ አለ ርሳለ

ግዛት መሀል ላይ አካባቢ ነበር። ሁለት ቦታ ነበር የምኖረው እና ፒያሳ ነው የተወለድኩት፣ ፒያሳ ነው ያደግኩት፣ ካቴድራል የተማርኩት፣ ጥቁር አንበሳ ሀይስኩል ጨረስኩ። ከዛ በዛው እንዴት ነበር ከሀገር የመውጣት ሁኔታ? እዚህ ምን የሰራ ነበር? ከዛ እንዴት ወጣ ከሀገር? ባይ ዘ ወይ የጀርመን እድል የተሞከረ ነበርና ሲበላሽብኝ፣ የምታኮርፈው የለም ቲኔጀሩም ኩርፍያ ላይ ነበርኩ።

ሁለት ወር አልቆየም ቴሮ ተስፋዬ ነበር ዋና በ ብዙ ብዙ ነገር ያስተማረኝ ተስፋዬ ሲማ ጋ ወሰደን ተስፋዬ ሲማ ጋ የፌስ ዶክተር የሚለውን ስንጨርስ ራሱ የተመረቅንበትን ብሔራዊ ወጡት በጣም አሪፍ ከመሆኑ የተነሳ እና ሀድ ዳት ቻንስ ወደ አራት የሚሆኑ ቴያትሮች በአንድ አመት ሰራ ከዛ ወጣ እንደዛ ነው አካሄድ እንጂ ድምፅ እንዳለኝ አላውቅም ዘፍናለሁ እኮ አሁን ኢሚቴት ማድረግ ከቴያትሩ ጋር ሲሉኝ እገሬን አስመሰልከው እንጂ ድምፅ አለ አይመስለኝም ነበር። አሁን አምባሰል ወይም የመሀሙድን ይሰራተላን እንዳንቻ ማርበት የሚሉኝ ባርቀኝን አስመሰልከው አስመሰልከው ነሚልአአ ሮል ሚሰብ

ለአንተ አዲስ ነው። ኢንቫሮንመንቱ ነው። ስቲቭ ሪቫን የሚባል ዘፋኛ አለ። ሱፐርስቲሽን ዘፍኖታል። እሺ። እና እሱ ነው ሲያሰሙኝ፣ ማ እና የነሱ አሰራር ሱፐርስቲሽን፣ አንተ በስቲቪ ወንደር እንደዚህ ለምደ ሪሽን ምናምን እና ትወጣለህ ካለህበት ሙድን። አራት ወር ከዛ በላይ ሰራ ነበር እና ኦፕኒንግ በጣም የሌለድነ ሄዳንትሮች አሉ መጥተው የሆነ ሮክ ስታር አላውቀውም ማነቱ። እራሱ ኦፕኒንግ እንዲሰራ ብቻ ነበር የተመረጥኩት እኔ ደግሞ ያንንም የሰራት ከባንዱ ጋር ነው። እና በአንዱ ከተለየ እንግራ የምትጋባ ነው የመሰለኝ ከባንዱ ጋር ካልሆነ አልሠራም አልኳት። እሺ ብሎ ዲሉን የሚጨርሱልኝ እነሱ ምናምን። ዳሚንስ ማለት ነው አንዴ ኦፕኒንግ ሰራ ማለት ተተኮስኩ ማለት ነው። ያ ነበር ቻንስ የተከፈተልኝ

እና ዚጄ ብቸኝነት ጀመር ማለት ነው። በብቻ ማውራት ጀምር ካናዳ ማለት በቃ እኔ ስንት ዓመት ቆየ እንግዲህ በአስራ ስምንት ዓመት የሄድኩት አብዛኛውን እዛ ነው የኖርኩት አሁን እዚሁ እዛ እና ከዚህ ከመጡ በኋላ አሁን ራሱ እዚህ ሶስት ዓመት በውጪ ያለው እና እንትን ነው። ዝምታ የሚበዛበት ሀገር ነው። አዚም አለው። እኔ እንዲት አድርግ እውነት የጨዋታው እዚህ እንኳን አለቀከም የመጀመሪያ ቀን ከቶሮንቶ ከምትባል ከተማ ቶሮንቶ ሰው

ወደዚህ መታል ሙቭ አርገሃል ወይስ? አዎ ፕላኒንግ መሰለ አራት ወር እዛ ወደዚህ ነው። ግን አሁን ከመጣሁ ሶስት አመት አደረኩ። ሆን ያሰብኳቸው ነገሮች ስለአልተሳኩ የሆነ መስመር መያዝ አለባቸው። አሁን በጣም በሚገርም መስመር እያዘለኝ ነው። መስመር እያዘ ነው። የሙዚቃውን መስመር ይዟል። የፊልሙም በጣም አሪፍ ነገር ላይ እየሄደ ይመስለኛል። በጣም ብዙ አይተናል። በጣም ብዙ ሰዎች አሁን እየሰራ ባለበት ተከታታይ ድራማ ላይ ብዙ አይነት ኮመንቶች አይተናል። በጣም ብዙ አይነት ቆንጆ ቆንጆ ነገሮች አይተናል አይተናል። ቆንጆ ነው በጣም ብዙ ነገሮች አይተናል ሙዚቃ አይተናልሙዚቃሁ ፎርማል ሆነ ብይናለ ነው እንዴ? እንደማያቅ ሰው ሶ ሙዚቃው ደግሞ አሁን ቀጥሎ ምንድን ነው የሚሆነው? አልበም የሰራህ እንደሆነ ነገርም እንጀስት እንደ ቀልድ አሁን በቅርቡ ከቨርም ዘርተናል የጌታቸውን ካሳ ብዙ ሰዎች ማያውቋት አንድ ቆንጆ ዘፈናለች እስቲ ምስማታ ብርቱካንሽ ሎሚ የሚለውን አሁን የጌታቸው ካሳ እንደ ከቨር አድርጌ ልቀ ወድጄዋለሁ። ጌታቸው ካሳ አሁን በቅርብ ያጣነው አንጋፋ አርቲስት ነው። ከዚህ በፊት የእሱ ዘፈን ዘፍኛል አልበም አለኝ ብሱ ያቆም ይከረመ ፍቅር የሚለው ከሳቦ አንድ ማስበው ግን አን በጣም ቆንጆ ሙዚቃ ስ ምንጊዜ ማይረሳ ዘወትር ያገረሻል እንዳዳፈኑት ሳሃት ይነዳል ላቅማዳም ሲደረስ ልጅነት ታልፎ ሃብት ባለበት በፍቅር ተነድፎ የጥንት ጽዋቱ የፍቅር መዓዛ

ይሄንን በተማሪ ከሳም ወደ አልማም ነው ከኔ ይልቅ ዘፈን ይታወቃል። ፊዚካሊ ከሚያውቁ ይልቅ አሁን ያው ግዲ አሁን በጣም ዝናው ነው መጥቷል አይደል? አሁን መጥቷል። አሁን በደም ዝናው መጥቷል። ሮም ታም ታም አሁን ኦልሞስት ሮም ታም ሊሆነው ነው። ሰፉ ላይ ቀርቧል። ቫራ ሊወጣ ነው። ቲክቶክ ላይ ራሱ ቲክቶክ ላይ ብዙ አይቻለሁ። ን ራስ ራንደም የምትለቃቸውን ሙዚቃዎች በጣም ብዙ ሰዎች እንደሚያዩዋቸው ብዙ ሰው ጋር እንደሚደርስም አይቻለሁ። ጄጄ ካሳ በለው ቢገቡ ብዙ ጊዜ የሚወድ ደሞ ይገርማ ካንትሪ ሶንግ ዶሎ ዊሊያምስ የሰራትን ራንድ ትራቨስ ወደ በኋላ አንድ ካንትሪ እንደምትጋብዘን ደስ ተስፋ አደርጋለሁ። ደስ ቲክቶክ ላይ የሚገርም ቲክቶክ እኔ ቲክቶክ ለእኔ ስጀስት ፋን ጓደኞችና ፋሚሊዎች የምቀርበት አንድ የሚወዱት መግቢያውን ነው። ሄሎ ቲክቶክ ፍሬንድ አንድ ፋሚሊ። ሌላው ደግሞ የሚቆጡ ማለት ነው። ካሜራ አፍንጫ ይሰራል ነው ወይ ዝለሉ ነው ተጠንቅቀ ላይ ነው።

አሪፍ በጣም አሪፍ፣ ተከታታዩ ድራማ ነው ን ቶሎ ደስ ብሎ የሚሰራውት ከምሰራቸው ካራክተር ወጣ ያለ ጨካኝ ስለሆነ ነው። ድምፅ ንወዶት እንዲጨክን ነው መሰለኝ። ሀብተሻውን የሆነ ነገር ሲላይ ነበረ ልትሞት አማረ መሰለኝ ምናምን ብትል ራሱ ይገላል። አ ን ለዛ መሰለኝ የመረጡትና ውዝግድ ተወዷል። መወደዱን ግን ልምናገር እችላለሁ። በህግ አምላክ ከነበበ ባልቻ ጋር ከነሰልሞን አለም ጋር የሰራነው አርስቲቪላል ነገር በማንም አልፈልድም። ተጠያቂው እኔው ራሴ በቅርብ ደግሞ እንመጣል ባገር ድንገት የተሰራ ፊልም ነው። ድንገት ሰው በደም ታስቦበት ተሰራ ነው። ግን ትንሽ ፓርት ልሰራ ብዬ ካናዳ ውስጥ ከኬኔዲያን አክተሮች ና ኢትዮጵያን አክተሮች አብረን የሰራነው ጸሐፊ ጴጥሮስ ይባላል እና ጴጥሮስ የሁለት ክፍል መታወቂያ የሚለውን የደረሰ ደራሲ ነው። ከካናዳ ሆኖ አሁን ይህን ተከታታይ ጀምሯል እና እዛ ትንሽ ፓርቲ ሰርቼለት መጣሁ። እዚህ መሆን ሲያቅ አህለዘሙ ፓርቲ ትንሽ ኮሜዲ እንትን አለው የራሴ ጽሑፍ ደግሞ ፋርስ ነው ኤፕሪል ላይ ተፈራሪ እጀምራለሁ ብያለሁ። ጽሁፍ ደረጃ አልቋል። በፊልሙ ይሄ ነው። በአልበሜ ሬዲ የሆነ ነው። ሶስት ተከታታይ ሲንግሎች ይለቃሉ። አንደኛው ብርቱካን ነችለው ጌታቸው ከዛ በጥሩ ሁኔታ ተሰርተዋል ይለቀቃል። ሁለተኛው ማር የሚል ነው። ሶስተኛው ደግሞ ውብ ነች። በጣም ደስ ደስ የሚሉ ስራዎች ናቸው። በአንድ ወር ልዩነት ቢሆን ወይም ደግሞ በተርታ የምናደምጣቸውን የሚሆን ነገር ነው። እስቲ በዛው ከዚህም ሳንወጣ የካንትሪ ሙዚቃውን እስቲ አሁን ደግሞ ትንሽ አሰማን እና፣ ብዙ አለ አንተ። ካንትሪ የትኛውን ከለቀኳቸው አንድ የድሮ

በጣም አሪፍ። ጥብቅና ካልቆም ብለሽ ማለት ሽ የሰው ችግር አይገባህም አይገባኝም አያገባሽም። ለምን ትቆጣኛለህ? በማያገባሽ እና በማይገባሽ ነገር ጣልቃት። ተስፋ የመቁረጥ ጉዳይ ገጥሞ ያውቃል ወይ? አችልም ተብለ የቆም ክብር ታይሚንግ ነበረ ያለ ነው። ቻለንጅ ያለ ነው ባይ ዘ ዌይ የማይንቀሳቀስ ሰው ነው ቻለንጅ የማያጋጥመው። አሁን ንፋስ ብዙ የሌለበት ታይም ላይ ቆመህ አንተ ቆመህ እያለ ማለ ንፋስ የለ በምትል በሳ በብስክሌት የሚሄደው ሰው ግን አረ ውሸት ነው የሚለው ሬዚስት የሚያደርገው ነገር አለ። ሬዚስተንስን ፈርተ ግን የምታቆም ከሆነ አሸናፊዎች ሉዘሮች አያሸንፉም ተስፋ አይቆርጡም፣ ተስፋ የሚቆርጡ አያሸንፉም። አሸናፊዎች ተስፋ አይቆርጡም። ጋዝ ምንድን ያልኩት? አሸናፊዎች ተስፋ አይቆርጡም፣ ተስፋ የሚቆርጡ አያሸንፉም። ስለዚህ ፌል ብያ መውደቅ ውድቀት ውድቀት የሚሆነው አሜን ብለህ ስትቀበለው ነው። ስትወርቅ በጀርባ ተኛ፣ ምክንያቱም የሚታየው ወደ ላይ ብቻ ነው። ስለዚህ ኔክስት ስቴፕ መነሳት ብቻ ነው። ስለዚህ ውድቀትን እንደ ውድቀትነቱ ማህተባት አታርግበት። ስታልም ደግሞ ለጨረቃ አልም ጨረቃን ብትስት ከወክብቶች አንዱ አታጣውም። ስለዚህ ሁልጊዜ እኔ አልወድቅም አይደለም መውደቅን አልቀበልም ይህ መጨረሻ ነው ብዬ አልቀበሉ ሮክ ባተም በመታ ከዛ በኋላ ያለ ስቴፕ ወደላይ እንደሆነ ስለ።

አንድ ጋር ሰርተህ ነበር የአማርኛን ሙዚቃ በእንግሊዘኛ እንዴት አስብከው? ነገር ግን እንዴት ሊመጣ ይችላል? ብዙ ሰው ሳያህ የምታደርጋቸው መስተዋት እያየ ላይኖር ይችላል።

ምቧሳ ብላችሁ ብትገቡ ቀጥታ ስ ይቻላል። ሰርች ቢያደረጉት ራሱ ቫይራል ስለወጣ ታገኝታላችሁ። በጣም አሪፍ ጄ። በዚሁ አጋጣሚ ማመስገን የምትፈልገው ሰው ካለ ሁሉ አንተን ጀምሮ ለኢትዮጵያ ለኢትዮጵያ ሰላም በረከት፣ ፍቅር ይብዛ በተለይ ቤተሰቦች ከልቤ ነው መወዳችሁ። ያለ እናንተ ምንም የሚሆን ነገር የለም። አይ ላቭ ዩ ጋይስ። እጅጋር ግን አመሰግናለን። መገናኛ ፕሮግራማችን እንዲህ እንዲህ እያለ ወደ መጨረሻው ደርሷል። እንግዳችን ጄጄ ካሳ ነበር። ጄ ቴንኪው ይወጣል።